በእነ ዮሐንስ ዳንኤል መዝገብ የተከሰሱ አምስት ተከሳሾች የዋስትና መብታቸውን እንዲከበር ለሦስተኛ ጊዜ ጥያቄ አቀረቡ። ከተከሳሾች መካከል አንዷ ነፍሰ ጡር መሆኗና የሞለጇ ቀን መድረሱም ተሰምቷል። ዮሐንስ ዳንኤል፣ አማንኤል መውጫ፣ ናትናኤል ወንዶሰን፣ ኤልያስ ድሪባ፣ እሌኒ ክንፈና ይዲዲያ ነፃነት ነሐሴ 16 ቀን 2016 ዓ ም በግምት ከምሽቱ ሦስት ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥሩ ኢቲ 190 የሆነ ቦምባርድ ኪ 400 አውሮፕላን ያለ አግባብ በመያዝ በቁጥጥር ስር ውለዋል። የመንግሥት ሠራተኛው ኦፊሴላዊ ግዴታ እንዳይፈጽም መቃወምና ለመታዘዝ ፈጽመዋል የሚሉ ሁለት ክሶች እንደቀረቡባቸው ይታወቃል። በዮሐንስ ወይም በጆን ዳንኤል ላይ ደግሞ ከእነዚህ ሁለት ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ሶስተኛ ክስ ቀርቦበታል። ተከሳሾች በቀረበባቸው ክስ ላይ የእምነት ክህደት ቃላቸውን ከሰጡ በኋላ የዋስትና መብታቸው ተከብሮላቸው ክሱን በውጭ ሆነው እንዲከታተሉ ጥያቄ አቅርበው የነበረ ቢሆንም ክሱን የሚመለከተው የከፍተኛው ፍርድ ቤት ተጠርጣሪዎቹ የቀረበባቸው ክስ ከባድና ተደራራቢ በመሆኑ ዋስትና አሰጥም በሚል ጥያቄያቸውን ሳይቀበለው ቀርቷል። ከወራት እስር በኋላ የተከሳሽ ጠበቆች በደንበኞቻቸው ላይ ዋስትና የሚያሰጥ ሌላ ነጥብ እንዳለ ጠቅሰው ተከራክረዋል። ይህም በሥነ ሥርዓት ሕጉ አንቀጽ 74 መሠረት ሰበር ሰሚ ችሎት ከዚህ በፊት በአንድ መዝገብ ላይ በሰጠው ውሳኔ መሠረት ወንጀሉ በሚያስቀጣው ቅጣት ከባድነት ምክንያት ዋስትና በልዩ ሁኔታ ሊከለከል እንደማይገባ የሰጠውን ውሳኔ ሳሳቢ ተደርጎ ለሁለተኛ ጊዜ ዋስትና ጥያቄ ቢያቀርቡ መዝገቡን የሚመለከተው ፍርድ ቤት ቀደም ሲል ዋስትና የተከለከለው በወንጀሉ ከባድነት ብቻ ሳይሆን በቀረበባቸው ተደራራቢ ክስ ምክንያት ነው በሚል ዋስትና ጥያቄያቸውን ተቀባይነት አጥቷል። ይሁን እንጂ ባለፈው የካቲት በነበረው ቀጠሮ ፍርድ ቤቱ ተከሳሾች ከቀረበባቸው ክስ ውስጥ ክስ ሁለትን በመተው እንዲከላከሉ ብይን ሰጥቷል በዚህ መሰረት ተደራራቢ ክስ ስለሌላቸው እንዲሁም ደግሞ የዲዲያ ነጻነት የተባለችው ተከሳሽ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋና በአሁኑ ወቅትም የመውለጃ ቀኗ በመድረሱ የዋስትና መብት ይከበርልኝ የሚል ጥያቄ አቅርበዋል ፍርድ ቤቱ በቀረበው የዋስትና ጥያቄ ላይ አቃቢ ሕግ መጋቢት ሁለት ቀን ምላሹን እንዲሰጥ መጋቢት 17 ቀን ደግሞ በዋስትና ጥያቄው ላይ ብይን ለመስጠት